ሀገር ቤት ብትሆኚ ስድስት ልጅ ወልደሽ አሹ። እንደዛ እኮ አይደለም ሰውየው ሚስት አለው። ታዲያ ምን አባቱ ያልከሰከሰው ወንድ አሰዳኝ የት አለ? በቃ አትፍሪ፣ እንሂድ ነይ፣ ከፈለጋችሁ

እንግዲህ በሰሩት ግፍና በደል አሹን እና አዳይን የቅርሳ ጠይቃ ወደ ስራቸው እንዲመለሱም ጋብዛቸው ነበር፣ ጥሪ ማስተላልፋለች። በዚህ የተነሳ ፍቅር አጅሬት እንግዲህ አልተስማማችም። ተመልሰው ወደዛ ቤት እንዲመጡ ፈቃደኛ አይደለችም። ቢሆንም ደግሞ በትያሁን ቤዛ ምግቡን እንደመረዘችው እና እንደዚህ ዓይነት ሥራ እንዳልሰሩ እነዚህ ሁለት ሰዎች ያለምንም ጥፋታቸው እንደሆነ እጀለቻቸው ስለገቧት በቃ ባሉበት ቢሆን ሄጄ አመጣቸዋለሁ፣ በማለት እንግዲህ ስትናገር ነበረ። በቃሏ መሰረት እንግዲህ በመጀመሪያም አሹ ወደ ስራው ተመልሷል። አሹም ወደ ስራው ከገባ በኋላ በጣም ደስተኛ ነበረ። አደይም እንግዲህ መታ ይቅርታ ስለጠየቀች ተደስታለች። ግን ከንግግርሽ በላይ በጣም ያስከፋኝ ነገር የአንቺ ጥርጣሬ፣ እኔን አለማመኔ፣ በማለት አደይም ቅሬታዋን አቅርባለች። በዚህም የተነሳ እንግዲህ ተጣልተን እኳ እንደዚህ

እንደ ጠፋት እኮ ነው ማለት መለሰች። ያለፈችው ታውቂያለች። ሲጀመር ያን ቀን አደይ ነበር ልትመረዝ የነበረችው። አደይ ናት በእኔ ቦታ መሆን የነበረባት። ያው ምግቡን ያመጣችው ቤዛ ናት። ያለ ወትሮዋ ደግሞ አደይን በጣም ስትወዳት እና ስትቀርባት ነበረ። ይህ ራሱ አንድ ማስረጃ ነው። በዛ ላይ ደግሞ እኔ ከአደይ ጋር ስለነበርኩ ያን ቀን ምሽት ቤዛ ስታመጣው ምግቡን አይቻታለሁ። ብይ ብይ እያለች አልነበረ! እንዴት አደይ ያልበላም ማለች። ከዛን ያንስች በለውት እና የተመረስኩት እንግዲህ ነው እንጂ በአደይ አይደለም። ያለምንም ጥቃቷ ነው እንደዛ አደረግ ማለት እንግዲህ ይነግራታል ማለት ነው። እሷም ወይኔ በቃ በድ አደለም ይቅርታ እያለችም ይመስላል። እስካሁን እንግዲህ አንዳንድ ያው የቅርታ ምልክቶችና እና ምልክቶች እየታዩባት ነበረ። ቢሆንም በዚህ ጉዳይ ላይ እንግዲህ ሀሳብ ሰታበታለች። አሹም እንግዲህ ከሮማን ጋር ጥሩ ጊዜ እያሳለፈ ነው። እንግዲህ በቆይታውም እንዲሁም ደግሞ እትዬ ይቅርታ ስለጠየቀቻቸው በመንገዱ መጣ እየሸነፋ ለሩታም ለሮማንም ምክሮችን እየመከራቸው ነበረ። ምንድነው ሲለኝ ነበረ ልብሽ ንጹህ ከሆነ እውነት ከወዴትም አታመልጥም ትመጣለች። ብቻችን ልብብቻ አንጽ ይሁን በማለት እንግዲህ ለሮማ ሲነግራል ነበረ። ሮማን ተደስታለች በዚህ የተነሳ እንዲሁም በሌላ በኩል ደግሞ ሮማ እና አሹ እንዲሁም ደግሞ ሩታ ቆጭ ብሎ በነበረበት ያቺ ሩታን እንግዲህ ግንባሯን ስለሳማት ቀንታ ሄዳ ነበረ። ከዛ ወደ ቤት ከገቡ በኋላም ምንድን ነው እንደዚህ ተከፋሹ ብሎ ስጠይቃት ቀንተሽ ነው በማለት እንግዲህ አሹ ስጠይቃት አረን ያልቀነው ሲጀመር ወንድሜ የደለ ለምን እቀናለሁ? በማለት ነበር የመለሰችው። እንግዲህ ትቀናለች ግን ደግሞ ወንድሜ ነው ትለዋለች። ከሩታ ጋር ያላቸው ነገር እንግዲህ እስካሁን ግልጽ አልሆነም። ሩታ እንግዲህ ሮማ ስትንቀረፋ ከሩታ ላቅ እንዳታረጋት እንጂ በኋላ ሁለቶችም እንግዲህ በአንድ ወንድ ላይ ይጣሉ ይሆናል አይታወቅም። በሌላ በኩል እንግዲህ ፍቅርና ያቺቲና የተባሉ ወደ ለምለም ቤት ሄደው ነበረ አደይ ለመበቀል ማለት ይቻላል እንግዲህ ለምን እንደዚያ ታደርጊያለሽ? ለምን አዲብ ጋር ታታያለሽ? በማለት እንግዲህ ሊያፋጥጧ ሲሄዱ በመንገድም እንግዲህ ያቺቲና የተባለችው ባቡሬን አየችው እና በጣም ደንግጣ እና ፈርታ ነበረ። ካየቻትን በኋላ ለምንድን ነው እንደዚ የምትሆኝው? ፈራሽ እንደ ይብራ ጠይቃት፣ እንደ ያው ፈርቻለሁ በማለት ነበር የመለሰችው። ባቡሬ የተባለውም እንግዲህ እነሱን ካያቸው በኋላ ደግሞ እናንተና ማናችሁ? ሊሊ ታውቂያቸዋለሽ ወይ ብሎ ጠይቃት ፍቅር ነው ፍቅር ተመተባዋቸው ይላታል። እንግዲህ ፍቅርን በሁለቱ መጥራት ትችላለህ ካስፈለገ በማለት መልሳለታለች። ይህ ነበር እንዴ የተደበቀው ውሽማሽ ወይስ ደግሞ አዲሱ ውሽማሽ ነው ተረኛው ይሄ ነው እንዴ በማለት እንግዲህ ሊሊን ታንቋሽሻታለች። ያ ኤላም እንግዲህ ከፈሞንችን እና ሄን ባህሬሽን አይቶ ነው ጥሎ ሄደ። አሁን የራሱ ባቡር የራሱ ትንሽ ቆይቶ እንግዲህ ባህሬሽን ካወቀ በኋላ ጥሎ ይሄዳል በማለት እንግዲህ ታንቋሽሻታለች። ሁለቱም ችኮ ገራ ተረ ሰራተኛ ነች የቤት እኮ የኤላ ነው እንጪ ያንቺ አይደለም፣ ትላታለች አጭር ፍቅር እንግዲህ እንግዲህ ይህንን የተመለከተ ያባቡሬ ደግሞ ለም ለምን ደስ ትናገራታለች በማለት እንግዲህ በጥፊ አቅምሶ ባታ ማለት ነው። ምክንያቱም ጠበቃ ነበር የሆነላት በጣም ደስ ይላል። ሊሊም እንግዲህ እነሱን ውጥ ካስወጣ በኋላ ስታለቅስ እንግዲህ ቅፍ አድርጎ ሲያባብላትን አይተናል። እንደዚህ ልትሆኚ አይገባም ብሏታልም በሌላ በኩል ዳይመንድ እና ንጉሥ እንግዲህ ያችን ቅምጥልን ስላስከፋት በጣም ተጨንቆ የነበረ እንግዲህ፣ አስከፍቻታለሁ እባክህ የሆነ ነገር እንዳታደርግ እራሷን እና አድና ትሄድ እና ጠይቃት ሲል ነበር ኬንጎ ማለት ነው። ኬንጎ እንደዛ ብሎ ለዳይመንድ ሲነግረው ዳይመንድ ደግሞ እንዲያ እሷ ቅምጥል ነች እንዳንተ አይደለች በግምር ካልታነ የምትል ብሎታል። ግን ምን ምን ነገር ሲለው በቃ ላደ እያለኝን ስሜት እያንዳንዱ ስነግራት መጣች እና ሰማች ለዛ ነው በማለት ይመልስለታል። ለእኔ ንገር የብልህ ግን እምቢ ብለህ ቀረህ። አሁን ለሷ ሲሆን ሁሉም ነገር የምትነገራት አይደል? ደግ አደረገው ማለት እንግዲህ ሲሳለቅበት ነበረ ዳይመንድ። በቃ በቃ፣ እኔ ጓደኛ አለሁልህ እና አታስብ፣ ፈት በልታ ያለህን ሄጃ አስታርቃለሁ ይለዋል። በቃ ተከተላት ካለውን በኋላ እንግዲህ ለመከተል ይሞክራል። ቅምጥልም እንግዲህ ከአባቷ ጋር ነው ያለችው። አዳይም ወደ እነ ለምለም ቤት እየሄደች እያለ እንግዲህ እነዛ ሰዎች ያገኟታል ማለት ነው። ብድያ ጠፊ ተደብድባ ከወጣች በኋላ ፍቅርም ተመልሳ ደግሞ ከአደይ ጋር ነበር ግብግብ የገጠመችው እንግዲህ ባቡሬ ባይኖር ገለዋት ነበር ማለት ይቻላል። እንደፈለጋቸው ደብድባትም ነበረ። ምንስ ትሰሪያለሽ እዚህ ጋር በቃ እንደው ገልሻለሁ፣ ምን ምን ባረግሽ ነው በቃ ከዲህ የምትልቅ ትላት እንግዲህ። ፍቅር የፈለግሽውን ነገር አድርጌ በቃ ኔ አያገባኝም ነበር ያለቻት። ቢሆንም እንግዲህ ለሁለት እጇን ሲጠመዝዟት፣ ባቡሬ ከዚህ ምን ትሰራላችሁ ልቀቋት በማለት እንግዲህ አደይም ከነሱ አውሬ የሆኑ ሰዎች እንግዲህ አስጠሏታል ማለት ነው። በሌላ በኩል እንግዲህ ሊሊ እና አደይ ቁጭ ብለው እያወሩ እያለ እኔ እንዴት ነው ጉዳይሽ? በቃ ከስነ ልቦና ጋር ይዘሽ ልሂድ ወይ ወይስ ምንድን ነው እያለቻትም ነበረ። እንግዲህ ለምደምም አንቺ የልብ ምት እያለሽ የስነ ልቦና ምት ምናምን አያስፈልግም ወደ ዶክተር ወደ ሕክምና መሄድ የለብኝም አንቺ ሁሉን ነገር ታደኝኛለሽ ታሽኛለሽ እና አብረሽኝ ካለሽ በቃ ጥሩ ነው ወይ ትላታለች። ማለት ነው እንግዲህ አዳይ በጣም ፈርታለች። የሌለ ነገር እያሳሰባት መጥቷል። በዚህ ጉዳይ ደግሞ አይታሰባትም ዘው ትንሽ ዘወር ካለች በቃ ስለ ኤላሁ ምን ማሰብ የምችለው በተለይ ደግሞ እንግዲህ ባቡር ወጥቶ ከሆነ ከቤት እስከሚመጣ በጉጉት ነው የምጠብቀው። እንዴት ነው መጣ የት ነው በማለትም ልክ እንደ ባል ትጠይቀዋለች። እሱም እንግዲህ እያንዳንዱ ነገር የት እንደገባ እና እንደወጣ ይነግራታል። በዚህም የተነሳ እንግዲህ አዲስ ህይወት መጀመር አለብሽ እያለች ጓደኛ አደይ ሊሊን ትመክራታለች። ያለው ፏልፏል ማለት ጀመረች። እንዲሁም ደግሞ ዴፍ ስለገዛላት ላት አሻንጉሌት ማውራት ጀመሩ ች አሻንጉሌት የማናት እንዴት ናት ብላ ስጠይቃት የኔናት ትላለች። በሌላ በኩል ቲናና ፍቅር አሁን የሚያቀዱት ነገር አለ። አሾ እዛ ቤት ተመልሶ ስለመጣ ደስተኛ አይደሉም። መልሰው መልሶ ከዛ ቤት ማባረር ስለሚፈልጉ የሆነ ተንኮል እያቀዱ ነው። እንግዲህ እትዬም አደይን ከለምለም ቤት ሂደህ ይቅርታ ጠይቃ ልታመጣት ዝግጁ ናት። አደይ ግን የተወሰነ ጊዜ ስጭኝት ከራሴ ጋር የሚማከርበት እና ላሰብበት ከዛ በኋላ መጣለው ይላታል ትላለች። ቴናም እንግዲህ ከዴብ ክላስ ኧረ ተይ አትግቢ ቢላት ቢዝም ቢነግራት ምንም እየሰማች አልነበረም። ዝም ብላ በር ሳታንኳኳ ዘው ብላ ትገባለች። በዚህም የተነሳ ዴቢ እና እናደድ እና በአክሻን ትሻት ትምጪ ብዬሽ ነበር ለምደመስ መጭላታል። እንግዲህ የሚል ነገር አይተው ትንሽ ተቆጥተዋል፣ ግራም ተገብተዋል። ምንድነው ነገር አንቺ ልጅ ትንሽ እዚህ ቤት ምትመጩ ማንም ብለሽ ነው ስትላት፣ እንግዲህ እናንተም ብዬ ነው የምመጣው ዲ ብዬ ዲ ብዬ ትላለች። እንግዲህ የዲቭ አፍቃሪዎች እንግዲህ ብዙ ናቸው። እሱ ግን ከሀደ ውጭ ሌላ ማንም ሊታዩት አልቻለም። ቲናም እንግዲህ ያለ ቦታ ገብታ ዝምብላ ተዘላምዳለች። ዳለች ቤዛም እንግዲህ ጠፍታለች ተነግቶባት አይደለ ስራ። የዛሬው ቪዲዮዋችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆነላችሁ።